ሀገራችን እንደሆንም ባላቅም እዛ አካባቢ እንደለሉ ነው። እንግዲህ የዘበኛ የተባሉ እና ሰራተኛው እንደጠፉ ነው የተናገሩት። ትንሽ ውዝግብ ያደረገኝ ነገር አለ። እንግዲህ ያው እስከሚጣራ ድረስ ትክክለኛውን ትንሽ እስከሚመጣ ልዑልም እየተከታተለ ስለሆነ አቤል ታስሯል ወይ ታስሯል ወይ እያለ አብዛኞቻችሁ ጥያቄ ምናለ ዝም ብሎ ሰው እኮ አይታሰርም። በመጀመሪያ ጥፋቱ እሱ ምንም አይነት ጥፋት የለበትም። ታውቃላችሁ እናንተም እንግዲህ አቤል አይደለም ሰውን እንትን ለመግደል ይቅርና የሰው ችግር ነው ሲያሳደድ የሚውለው በራሱ ችግር አይደለም እዚህ ሁሉ ጣጣ ውስጥ የገባው እና የብዙዎቻችሁ ጥያቄ ታሰረ ምን ሆነ ሆነ፣ እንዴት ሆነ እያላችሁ ነበር። እንግዲህ ዝም ብሎ አይታሰርም። በመጀመሪያ ብዙ የሚጣሩ ነገሮች አሉ። ትክክለኛው እንትን እስከሚመጣ ድረስ እሱም እነዚህን ሰዎች አብሮ ከልዑል ጋር ሆኖ እንግዲህ እዛ ቤት ውስጥ ሬሳ አምጥተው አስቀምጠው የሄዱትን ሰዎች ነው አሁን ላይ እየተፈለጉ ያሉት። ሞት ደግሞ አሁን ትልቁ እንትን የሆነባቸው ይሄ ዘበኛው መጥፋቱ ትንሽ ከባድ ነገር ሆኗል። ምክንያቱም ትልቁ ለአቤል መረጃው ምንም የሚሰጥ በዛ በቦታው የነበረው እሱ ነበረ። እንግዲህ ያው ገንዘብም ከፍለውት ይሆን ይዘውት ጠፍተው ይሆን እነዛኞች ሰዎች አላቅም። ጥላት ከነገራችን ላይ አጠገባችሁ ያለው ሰው ነው የሚጎዳችሁ፣ ታውቃላችኋ? እያስመሰለ እየሳቀ በጣም በማይታወቅበት እንትን ይጎዳቸዋል እና እንግዲህ ማን ይሄንን ነገር ሆን ብሎ እንዳደረገው ባይታወቅም እዛ አካባቢ ያሉ ሰዎች እንግዲህ እነ አቤል እነዚያኞቹን ሰዎች በሚፈልጉበት ሰዓት፣ ልጁ ቤት ሲመጡ እነሱ የለም። እንግዲህ እንደተለመደው ዘበኛው፣ ዘበኛ ብዬ ስጠራው ስሙን ይቅርታ፣ እንግዲህ ስሙ ስለማላውቅ ነው። ያው እናንተም እንዲገባችሁ ገባችሁ፣ ዘበኛው ነው ምትን የሚላችሁ። ልጁ ብላችሁ አይገባችሁም፣ የትኛው ልጅ እንደሆነ እኔም ስሙን ስለማላቅ ነው። እና ከሱ ከመጥፋት ጋር የተያያዘ አንዳንድ አዳዲስ ነገሮችም እየመጡ ነው። አቤልም ማን ነው ልኡልም እንግዲህ በዚህ ጉዳይ ላይ ማሆን ብለው እያደረጉት እንደሆነ ኦልሬዲ ቢያውቁም ሞር ደግሞ የአሁን ልጁ መጥፋቱ ትንሽ እያወዛገባቸው ነው ያለው። ትልቅ መረጃ አለ እጁ ላይ ግን፣ ይሄ ሁሉ እንትን ለምን እንትን እንዳደረጉ አላቅም። ገንዘብ ከፍለውትም ሊሆንም ይችላል ልጁን የሆነ ቦታ አድርገው ደብቀውትም ይሆናል። ያው ዙሮ ዙሮ መገኘቱ አይቀርም። እውነት ተደብቃ ስለማትቀር መውጣቱ አይቀርም። ከዛም በኋላ እንግዲህ የአቤልን ጉዳይ እያንዳንዳቸው እያሳደዱ ያሉትን እንግዲህ ከጀርባ ሆነው የሚከታተሉ ሰዎች አሁን ደግሞ እውነቱን ሲወጣባቸው የሚገቡበት ሲያጡ እንግዲህ ትልቅ ማስረጃቸውን ይዘው መጥፋት ነበር ያላቸው አማራጭ። ለማንኛውም እንግዲህ ብዙ አዳዲስ ነገሮች እየመጡ ነው። ሰብሰብ አድርገው ወደ እናንተ የሚለቁላችሁም ሊሆን ይችላል እንግዲህ ያው ልዑልም ተናግሯል። በየጊዜው በየጊዜው እንትን ከምል አንድ ላይ እንትን ብዬ ሰብሰብ አድርጌ ይለቅላችኋለሁ ብሏል። ለሰዎቹ እንዳይሸሹም ወይ የሆነ እንትን እንዳይሉም ለነሱ መረጃ ማቀበል እንዳይሆንም ለዛም ይመስለኛል ቪዲዮ የማይለቁት እንጂ አቤል አልታሰርም። ታስሯል፣ ታስሯል ለምትሉ ሰዎች ማለት ነው። አይታሰርም ዝም ብሎ አለ። ብዙ እንትኖች አሉ፣ ማስረጃዎች አሉ። ቪዲዮ በአጋጣሚ የአቤል በዛ ሰዓት እንትን ሲል ካሜራው ነው ተበላሽ ነው ምንድን ነው ሲል ነበር አቤል። ቪዲዮ ተቀርጾ ቢሆን ይህ ሁሉ ጣጣ አይመጣበትም ነበር፣ ለአቤል ትልቅ ማስረጃ ነበር። ይህ ዘበኛው ራሱ ቢጠፋ ራሱ ቪዲዮ ኑሮ ቢሆን ምንም አይደለም። ነበር ትልቁ የጎደው ነገር ቢኖር አሁን ቪዲዮ ስላልተቀረጸ በዛ ቦታ ላይ እዛ ላይ እንዳሉ ቪዲዮ አልተቀረጸም ነበር። ብዙ ጊዜ ታውቃላችሁ እነሱ ስራቸው በሄዱበት ካሜራ ይዘው ነው የሚንቀሳቀሱት። እንደ አጋጣሚ ሆኖ እንግዲህ ያው አንዳንድ ጊዜ ሲለክፋችሁ ነው የሆነ እንትን ሲሆንባችሁ፣ እንደዚህ ነው በቃ ምንም ባላሰባችሁት እንትን ይላል እና በዛ አጋጣሚ ደግሞ ምንም አይነት ቪዲዮ አልቀረጹም ነበረ። ትልቅ እንትን ማስረጃ ይዙ ነበር፣ ግን ደግሞ አልተሳካም። እንግዲህ ያው እውነት ተደብቆ አይቀርም። ይሄ ልጅ ደግሞ ሆን ብሎ የት እንደገባ እነ ልኡል ደሞ የሚያጣሩት ይሆናል ከገባበት ገብቶ እውነትን እንዲያወጣ እውነትን እንዲናገር አቤልን ነፃ እንዲያወጣ ያደርገዋል። ልኡል መቼም ከገባበትም ቢገባ መውጣቱ አይቀርም። እነዚህ ሰዎች አሁን ገዳዮቹ በጣም ካቅማቸው በላይ ስለሆነ የሚያደርጉትን ሲያጡ እንግዲህ ሰውን ማሰ ከአለበት ከቤቱ አፍኖ መውሰድ፣ እንደዚህ በቃ ብዙ እንትኖች ነው የሚፈጥሩት ውዝግብ ነው የሚፈጥሩት። ትክክለኛ እንትን ስለሌላቸው ማለት ነው፣ እምነት ስለሌላቸው አቤል ይታሰራል ብለው እየጠበቁ ነበር። ግን ደግሞ ትክክለኛ እውነተኛ ማስረጃ እስከሚገኝ ድረስ አቤል መግደልና ያለ መግደሉ ማስረጃ እስከሌለ ድረስ አቤል ማንም ሰው ሊያስረው አይችልም። በመጀመሪያ ይሄ ሰው አንተ ነህ ብሎ የሚፈርድበት ካለ ማስረጃ ይዞ መምጣት ይችላል። ይህን ደግሞ ካላመጣ አቤል በነፃነት እየተንቀሳቀሰ እነዚህ ሰዎች ከልዑል ጋር እየፈለገ ነው ያለው። ልጆቹም እውነት ትክክለኛ እውነት ለማተባቸው ለእንትናቸው ብለው የሚናገሩ ከሆነ ልዑል ማን አቤልን ነፃ ያወጡታል ብዬ አስባለሁ። ያው እንግዲህ ብዙ ጊዜ ብር ነው በጣም የሚያሳስተን ነገር ቢኖር ገንዘብ ገንዘብ በቃ ምን እኔ የፈለገው ድሃ የፈለገው እንትን ብትሆኝ እውነትን ሀቅን ይዘሽ ከተጓሽ እኮ እንደ እኔ እንጃ አስር ሺ ሀያ ሺ ተከፍሎሽ ህይወትሽን የሚቀይርልሽ ነገር አይደለም። ግን ሰው ዝም ብሎ በትንሽ ነገር በሀያ ሺ በሰላሳ ሺ የሰውን ህይወት ጨለማ ውስጥ ለመክተት ለምን እንደሚስማሙ አላቅም። ብር ይከፈላታል። የውሸት እንትን ምንድን ነው ያላየችውን አየው። በግግም ነው አይኑን ጨፍኖ ሰው ይመሰክራል። የውሸት ምስል እኔ ምን አይነት ምን አይነት ሰብአውነት ነው? ብር እኮ በየት እንደሚጠፋ እኳን እኳን አያውቁም። በእጃቸው ይዘውት እኳን ሾልኮም ሊጠፋም ይችላል የሰው ሀብት እሱ ባልዋለበት ባላደረገው እንትን እንዲታሰር የሚፈርዱ ሰዎች ካሉ፣ ኧረ እኔ እንጃ። የሆኑት እንደዚህ በቀላሉም የሚተዋቸው አይደለም። ልኡል ከገቡበት ገብቶ የሚያወጣቸውም እኔ እንጃ። ብቻ ሆን ብለው አቤልን ለማሳሰር እየገፋፉ ነው ያሉት። እንግዲህ እነዚህ ሰዎች በቃ ብቻ ፈጣሪ ጠብቀው እያላችሁ ላቸውም ጸሎት አድርጉ። ያው የተቀናበረ ወጥመዱ የተቀናበረ እንደሆነ በዚህ ማየት ትችላላችሁ። ለምን ልጁ ሊጠፋ ቻለ? ልጁ እዛ ቦታ ቤት ውስጥ የነበረ የሰው እንዴት ሊጠፋ ቻለ? በዚህ እናንተ ራሱት እንደተመልካች ዝም ብላችሁ ስታዩ፣ ወጥመድ መሆኑን ዝም ብላችሁ መገመት ትችላላችሁ። ዘበኛው እንዴት ሊጠፋ ቻለ? ሰዎቹ ኦሬዲ እውነተኛ እንትን እንዳይሰጥ ማስረጃ እንዳይሰጥ አቤል እንዲታሰር ብቻ ለማድረግ ፈልገው ልጁን ይዘው የት እንዳደረጉት እራሱ ፈጣሪ ነው የሚያውቀው። ብቻ የሰው ጭንቀት፣ የሰው ህመ ሰው ለሰው ጉድጓድ ሲቆፍር ሲቆፍር ሲቆፍር ይሄ እንትን ይላል። ተኝቶ አያድርም እኮ በቃ። ተንኮል እናንትን ነው ሲጠነስስ፣ የሚያደርገው መጨረሻችን ምን እንደሚሆን አላውቅም። እንግዲህ ብዙዎቻችሁ ደግሞ የኤልሳን ጉዳይ እየጠይቃችሁ ነው። የኤልሳ የኤልሳ የኤልሳ የራሷ ጉዳይ ነው። የኤልሳ እና ኤፍሬም እነሱ አሁን ለትንሽ ጊዜ እንደፈለጉ ይፈንጥዙ። ምክንያቱም አሁን ልኡል ትኩረቱ ሁሉ ነገር እነሱን የሚከታተል ሳይሆን ሉማ እና አቤል ጋ ነው። ስለዚህ ኤልሳ እና ኤፍሬም እንግዲህ እንደፈለጉ እንደ እንትን እየፈነጠዙ ነው ያሉት፣ ይፈንጥዙብን። ቀጣይ ደግሞ ሲዞርበት ያው መታሰራቸው አይቀርም ሁለቱም። እንደነሱ ጥፋተኛ ሰው የለም እውነት ለመናገር ኤልሳ እና እንደ ኤፍሬም እንደነሱ ሰውን የሚጨጉ እሷን ለወላጆቿ አትሆን ለወንድ ልጅ እየተከተለች እና አባቷን እናቷን የሸጠች አይሁዳ በሏት። በቃ ስለዚህ ስለ እነሱ አሁን ላይ የሚታሰብበት ጊዜ አይደለም። የራሳቸው ጉዳይ ነው፣ እንደፈለጉ ይሁኑ። በቀጣይ ደግሞ የአቤል ጉዳይ ሲያልቅ መፍትሄ እንትሄዱለት ሲያበጁለት እንግዲህ ወደ እነሱ ደግሞ ያው ዝም የተባለ ሲመስለው እንግዲህ ኤፍሬም የተባለው ሰውዬ የተፈራ ወይም እንትን ያለ ይመስለው ሊሆን ይችላል። ግን ያው የስራ የሰዓት ጉዳይ ነው። ቀጣይ ጊዜ ህን ጠብቅ እና ትመጣለ እና ስለ እሷ ምንም የሚያሳስበኝ ነገር የለም። እየጠየቃችሁ ስለሆነ ነው፣ የኤልሳ ኤልሳ ኤልሳ ኤልሳ እና የፍሬም ጉዳይ እያላችሁ ስለሆነ ነው። የእነሱ አሁን የሚያሳስብ ጉዳይ አይደለም። አሁን ላይ ትኩረት ማድረግ ያለበት ልዑል አቤል ጋር ነው። ያው ካለበት ጭንቀት ለማውጣት እንግዲህ እርስ በርሳቸው ደስ አይሉም፣ ግን ሲተጋገዙ፣ በቃ የሆነ እንትን ሲመጣባቸው ተጋግዘው ነው ሁሉን ነገር የሚፈቱት። ወይኔ መታደል የሆነ ደስ ደስ ነው። እንትና ባለፈው ችግር ውስጥ ገብቶ ማነው ስሙ አዲስ አራዳ ሰርቼላችኋለሁ፣ እሱ ልጅ አንድ ሰው የሚያግዘው እኮ አንሱ የለም፣ አንድ ሰው ከጎኑ የለም። ለአንድ አመት አንድ አመት ሊሞላው ሁለቱ ወር ነው የቀረው። አሁን በአዲስ ቻናል ነው የመጣ። አሁን እሱ ልጅ አንድ ሰው የሚያግዘው ጠፍቶ ሲያሳድዱት፣ ከቤት እንዲወጣ እንትን ሲከለክሉት፣ ሶሻል ሚዲያ ላይ ከነጭራሹ እንዲጠፋ አድርገው እነ ልውል ጋር ስትመጡ ደግሞ በችግራቸው ጊዜ በደስታቸው ጊዜ አንድ ላይ በቃ። እንደዚህ ነው ፍቅር ማለት ጓደኛ ማለት እንደዚህ ነው። እውነት ሁሉ ነገራቸው አብረው ነው እንትን የሚሉት እና አንዳንድ ጊዜ ሶሻል ሚዲያ ላይ ስትጠቀሙ በቃ በችግርሽም በደስታሽም አብሮሽ የሚሆን ሰው ካለ ምንም አትጎጅም። እና አቤል አሁን ልውል በዚህ ስራ ላይ እንትን ከተሳተፈበት ደግሞ ሞወድ ደግሞ የተሻለ እንትን ይመጣል ብዬ አስባለሁ። እነዚህ ሰዎችን ሳይውል ሳያድር ይዞ እሱ ነፃነቱን አውጥቶ እንደ ድሮ ወደ ድሮ ወደሚወደው ስራ እንግዲህ ይመለሳል ብዬ ተስፋ አደርጋለሁ። እነዚህ ሰዎች ደግሞ ተይዘው ፍርዳቸውን መሰጠት አለባቸው። የሰው ነፍስን ያጠፉት የዶሮ ጫጩት አይደለም። ጭካኔ እና አረመኔ በተሞላበት ለዚያውም ቤት ውስጥ ይዘው መጥተው አስቀምጠው እንዴት አይነት ሕሊና እንዳላቸውም ባላቅም፣ ያው ሁላችንም አፈርነን። ግን ደግሞ አንዳንድ ጊዜ አሟሟታችን ያሳምረው ማለት ነው። ከባድ ነው ትንሽ የገባበት እንትን እንደ ሰው እኛ እንደ እንትን ስታስቡ ላቤል በጣም እኔ ለሱ አዘንኩለት። ጸጸቱ ምኑ ማለት ምንም በማያውቀው ባልሰራበት ባልዋለበት እንደዚህ አይነት የስም እንትን ማጥፋት ሲሰጠው ያስደነግጣል። ጉዳዩ ግን ደግሞ ነጻነቱን ረሱ ያውቃል። እሱና ፈጣሪ ነው የሚያውቁት፣ እንግዲህ በቦታው እና ዘበኛው ነው የሚያውቀው። እሱም እንግዲህ ለክፋቱ ደግሞ የት እንደተሰወረ አይታወቅም። ቀጣይ እንግዲህ የትም እንደገባ ፈልገው መቼም ማግኘታቸው ስለማይቀር፣ ባለፈውም እንግዲህ ብዙ ወንጀል የሰሩ ሰዎች ሲጠፉ ሲደበቁ፣ ክፍለ ሀገር እንትን ሲሉ ዙረው ዙረው ከልው ልጅ ስለማይወጡ ስለማያመልጡ መገኘቱ አይቀርም። እንግዲህ ልጅ ያው እንግዲህ አስር ሺ ወይ ሀያ ሺ ከፍለውት ሊሆን ይችላል እዛ አካባቢ ሊጠፋ የቻለው እውነት ተደብቃ ስለማትቀር በቀጣይ ደግሞ ምን እንደሚፈጥሩ ይሄ ልጅ አሁን በዚህ ምክንያት ከስራ እንዴት እንዲል አድርገውታል። ቀጣይ ደግሞ እንግዲህ ምን አዲስ ነገር ምን እንደሚያመጡ እናያለን። እንግዲህ ልዑል እየተከታተለ ነው ያለው እነዚህን ሰዎች። እንግዲህ አዲስ ነገር ሲኖር ደግሞ እኔም እንደተለመደው አዳዲስ ነገሮች፣ ትኩስ ትኩስ ዜናዎች ያመጣላችኋሉ። ከእናንተ የሚጠበቀው ብቻ ቪዲዮውን ላይክ እና ሼር ማረግ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልግ ነገር የለም። የወንድማችን ጸሎት አድርጉለት። ምንድን ነው የሚባለው? ባለ ጥፋቱ ራሱን እየወቀሰ ራሱን እንትን እያለ ላለው አቤል ሁላችሁም ጸሎት አድርጉለት። በተረፈ ሁሉም ነገር የእጁን ማግኘቱ አይቀርም። ሁሉም የሰራውን የእጁን ያገኘዋል። እንግዲያው ብዙም መጨነቅ አያስፈልግም። ያው ሰው ክፉ ነው። ሰው ባልዋለበት እንትን ማለት ከባድ ነው። ሆን ብለው ያው እነሱ ብዙ ጥላት አለባቸው። አቤል ብቻ ሳይሆን እነ ልዑል እነ ዘላለም እነ ቴዲ ቴዲ እኮ እንደና በደና ጊዜ ወጥቷል። እዚህ ስራ አሁን አዲስ የመጣው ልጅም አለ። እነሱ ምንም አይነት ነገር ቢመጣ ችግር አይጠፋባቸውም፣ ጥላት አይጠፋባቸውም። የሚያሳድዳቸው ብዙ ነው። ስለዚህ ወይም ደግሞ እነሱም እየተቋቋሙ እዚህ ደርሰዋል። አሁንም ወደፊትም ምንም አይፈጠርም። እውነትን ይዘሽ ከተጓሽ በምትሄድበት ሁሉ እንግዲህ ስኬታማ ነው የምትሆኘው እንግዲህ ልዑል ጉዳይን ከያዘ በቅርቡ አዲስ ነገር እንደሚያመጡ አንጠራጠርም። ለማንኛውም የሚወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ ሽና ሸር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰንብቱ እያልኩኝ አወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትትርፍ ይበልልኝ። ሰናይ ምሽት።